ለሁለት ዓመት በቅጥር ከሰራ በኋላ ያጠራቀማትን ጥቂት ጥሪትና ያዳበረውን እውቀት ይዞ የጀመረው ስራው ነው። አቃቂ ቃሊቲ ክፍለ ከተማ ላይ የተለያዩ ማሽኖችን እየሰራ ለገበያ ያቀርባል። አስመረው መንግስትም ይባላል። ጅማሮው የሙያ ልምድን ይዞ ከጓደኛው ጋር አዋጭ ማሽነሪ ሲል የተለያዩ ማሽኖችን በመስራት ነው። በከፍተኛ የውጭ ምንዛሬ ከውጭ የሚገቡ የሻማ ማምረቻን ጨምሮ የተለያዩ ማምረቻ ማሽኖችን በአገር ውስጥ ማሽን የመተካት ፍላጎት ደግሞ ወደዚህ ስራ እንዳስገባቸው ይናገራል። መጀመሪያ በቅጥር ነው የጀመርነው። ያው ተቀጥረን ብዙ ጊዜ ሰርተናል። ከዛ ቀስ እያሉን አሁን ወደ ራሳችን ስራ ገብተናል። አጀማመራችን ስንጀምር ትንሿ የሻማ ማሽን እየጀመርነው ከሻማ ጀመርን። የፈሳሽ ሳሙና እንደዚህ የሚያጃክስ ሳሙናዎችን እያልን አሁን እንደምታዩት ወደ ዘመናዊ የወፍጮ ማሽን ገብተናል። አብዛኛውን ጊዜ የምናየው ማሽኖች ከውጭ ሲመጡ ነው የምናየው። ያንን የማስቀረት ሀሳቡ መጀመሪያም ነበረን። አንደኛ ይሄ ማሽን ከውጭ ከሚመጣ እኛ መስራት ብንችል የሚለውን ነበር የተነሳሰንበት አነሳሳችን። በዚህም አሁን ላይ የሻማና የጧፍ ማምረቻ የቅመማ ቅመም የጨው እንዲሁም የእህል ወፍጮን ጨምሮ የተለያዩ ማምረቻ ማሽኖችን ይሰራል። ዋጋቸውም እንደየማሽኖቹ አይነትና መጠን እንደሚወሰን ነግሮናል። ይሄ የሻማ ማሽን ነው። ይሄኛው የጧፍ ነው። ለምሳሌ ይሄ አሁን ሀያ ፍሬ ነው ይይሳለ። ይሄ ሀምሳ ፍሬ ነው። ነገር ግን ይሄ 30 ፍሬም ነው አፕታ ፍሬም መቶ ፍሬም ቢያዙ የሚያወጣው በአስር ደቂቃ ነው። በተመሳሳይ ደቂቃ ነው። እቺ ማሽን እንደምታየት የቡና መፍጫ ወይም ደግሞ የቅመማ ቅመም መፍጫ ነች። እቺኛዋን አሁን የትኛውን በባልትና ቦታ ላይ ያሉ እናቶች በቀላሉ ወስደው መስራት ይችላሉ። እንዴ አሁን የሰራ ነው። አዲስ ምርት ነው። በስቴንሌስ ስቲል የተሰራ ምሳሌ አሁን ወፍጮ ቤት አይተሽ ከሆነ ድንጋይ የሚባል ነገር አለ። የሚወቀር ማለት ነው። እሱ የሚወጣው ከውጭ ነበረ የሚመጣው። አሁን እሱን አስቀርተንኛ በስቴለስ ስቲል በኖርማል በራሱ በሀመር እየተሰራ ማሽኑ ይሄ ወፍጮ በቀን ቢያንስ እስከ 25 ኩንታል መፍጨት ይችላል ማለት ነው። አነስተኛው ነው የምልሽ። ከፍ ሲል እስከ 30 እስከ 40 ድረስ መፍጨት የሚችል ማሽን መስራት እንችላለን። ኦልሬዲ ተፈጭቶበት ሞክረናል። አሳይሽ ሳምቤ በዚሁ በራሱ የተሞከረ ነው። የሚገርም አድርጎ ነው የፈጨው። ቲማ የአዮዲናይዝድ ጨው መፍጫዎች ናቸው እነ የምታያቸው ሙሉን፣ ሶስቱም ማለት ነው። አዮዲናይዝድ የተደረገውን ጨው ማንኛውም ሰው ገዝቶ ስቶ አሽጎ መሸጥ እንዲችል አድርገን ይሰራ ነው ይሄ የፈሳሽ ሳሙና ወይም ደግሞ አልኮል ለአክንቤት ምናምን የምንጠቀማቸው አልኮሎች አሉ። እነሱን ቫይቴክስ ሎሽን ምናምን ነኝ በነኝ መስራት ይችላሉ ማለት ነው። ስቴንለስ ስቲል የሚሰራው ምንም ማየት የብረት ንክኪ አይኖረውም ማለት ነው። ዋጋቸው እንደ ኳሊቲ ነው። አሁን ኳሊቲ ስለሽ እንደ መጠናቸው የማምረት መጠናቸውም እንደዛ ዋጋቸው እየተለያየ ነው። ለምሳሌ አሁን ትንሽ የሚባሉ የሻዋ ማሽን አለ ከ25 ሺ ብር ጀምሮ እስከ መቶ ምናምን ሺ ብር ድረስ አለ። በአምስት ሺ ብር መነሻ የተጀመረው የስራ ታዲያ አሁን ላይ 1.5 ሚሊዮን ብር ካፒታል ላይ ደርሷል። ስምንት ለሚሆኑ ወጣቶችም የስራ ድል መፍጠር አስችሏል። ስራ የተፈጠረላቸው ወጣቶችም ካገኙት እውቀት ባሻገር ኑሯቸውን መደጎም መቻላቸውን እንዲሁም ከራሳቸው አልፈው ለቤተሰባቸው መትረፋቸውን ይናገራሉ። ብዙ ነገር ተምሬያለሁ። ያው እንደምታዩት እነዚህ ማሽኖችን የማልችለውን ከእነሱ እማራለሁ የምችለውን እሰራለሁ። ብዙ እውቀት አግኝቼበታለሁ። እዚህ ቤት ከእነሱ ጋር በመስራቴ በጣም ብዙ ነገር አግኝቻለሁ። ሙያ አግኝቻለሁ፣ ልምድ አግኝቻለሁ፣ ገንዘብ አገኛለሁ፣ ቤተሰብ እረዳለሁ። ያው በትርፍ ሰዓቴ ማታ ማታ እማራለሁ። ከዚህ በፊትም ያው እነሱ ጋር አብሬ በምሰራበት ሰዓት ረዳት ነበር ሲሰራ ነበረው። ከዛም በኋላ ነው ከዚህ ሙያውን የለመድኩት። አሁን የተሻለ ነገር ነው ያው ያገኘ ያለው ቤተሰብ ምናምን ነገር ትረጃለች። ያው እኛም በነጻነት እንኖራለን ስራ እየሰራን ነው፣ እግዚአብሔር ይመስገን። የሰነቁትን እውቀት ያጠራቀሟትን ገንዘብ ይዘው እነርሱም የራሳቸውን መሰል ስራ በመጀመር ከራሳቸው አልፈው ለሌላው መትረፍ ደግሞ ውጥናቸው ሆኗል። ከዚህ የተማርኩትን ተምሬ እውቀቱም ሙያውንም ይዤ ካፒታል ሳገኝ ወይ ደግሞ ከዚህ ባጠራቀምኩት ገንዘብ የራሴን ብለውን ጀምሬ እኔም እንደነሱ ልክ ከኔ አልፌ ሌላ ሰው ለመርዳትና ከቤተሰብ አልፌ ለሌላ ሰው ሰራተኛ ቀጥሬ ከሰራተኛም ሌላ ሰራተኞችን እያሰራው በዛው መጠቀም ነው የምፈልገው። ትምህርት አግኝታል የተሻለ ቦታ ላይ ለመድረስ ያው ተግተን እየሰራ ነው። በእስካሁኑ ሂደት መንግስት ለስራ ፈጣሪዎች በሰጠው ከፍተኛ ትኩረት የምንሰራበትን ቦታ አመቻችቶልናል የሚለው ወጣቱ የማሳያ ቦታና የገበያ ትስስር ቢፈጠርልን ደግሞ ከዚህ በላይ መስራት እንዲሁም የእርሻ ማሽኖችን ወደ መስራቱም ገብተን ይበልጥ ውጤታማ መሆን እንችላለን ይላል። የምናስበው ወደ እርሻው የእርሻ ማሽኖችን መስራት ነው። ትልቁ አይዲያዎች ምን አይነት ብትኝ አሁን ቀለል ባለ በትራክተር ምናምኖች አሉ በትንንሽ ቦታዎች ተጭነው ወይም ደግሞ ሰው አንጠልጥሏቸው ገብተው ማረስ የሚችሉ ትራክተሮችን እነሱን መስራት እናስባለን። ችግራችን የገበያ ትስስር ቢኖረን የተሻለ ነገሮችን መስራት እንችላለን ብለን እናስበው። አሁን ከምናየው ካሉን ማሽኖች የተሻለ ስራዎች መስራት እንችላለን ብለን እናስባለን፣ እና የማሳያ ቦታ ቢኖረን። ወጣቶቹም ሶሻል ሚዲያን ስራዎቻቸውን ህዝቡ ጋር ለማድረስ እየተጠቀሙ ይገኛሉ።